የበለጠ እየተረጋጋ ባለቤት እየሆነ የሚሄድበት ስርዓት ይኖራል። ና በእኔ በኩል ይህንን በትልቅ አክብሮትና አድናቆት ነው የማየው። በ12 ተቋማት ወደ 41 42 አገልግሎቶች ነው እዚህ እየተሰጡ ያሉ። ና ምንድነው ምናልባት ከዚህ በፊት የሚያስቸግረን አሁን በአሁኑ ሰዓት በተቋማት የሚያስቸግሩን የወርቀት ስራዎችም ይህ ከወርቀት ነፃ እንደሆነ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 ሶስተኛም ይሄ የኮምፕሌንት ሲስተሙ ለምሳሌ የቅሬታ አፈታት ሲስተሙም በጣም ቀልጣፋ እያደረገ ያለ ሁኔታ ነው ያየው። የመሶብ የአንድ ማዕከልን የአገልግሎት ተሞክሮ በመውሰድ በተለያዩ ክልል ከተሞችና ከተማ አስተዳደሮች ተግባራዊ ለማድረግ እቅድ ተይዟል። በክልላችን ሶስት ነባር ሬጂዮፖሊታን ከተሞች አሉ። እነሱ ላይ ይሄንን ተግባራዊ ማድረግ ከዛ ደግሞ እያልን አምስቱን ከተሞች እያልን በደረጃ በደረጃ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 ወደዚሁ ስራ ውስጥ ለመግባት እግዚአብሔር ከረዳን ጉዳዩ ከሚመለከታቸው አካላት ጋር በመመካከር በክልላችንም ተግባራዊ እናደርጋለን የሚል ተስፋ አለኝ፣ እምነቱም አለኝ። ከዚህ ልምድ ወስደን በክልላችንም ከፌዴራል የሚመለከተው መስሪያ ቤቶች እየተናበበ እንደዚህ አይነት ማዕከል ለማዘጋጀት በአስቸኳይ የምናዘጋጁ ነው።